ሰላም አድማጮች፣ ይህ ብላቴናው ቲዩብ ነው። አሁን ወደ ሰዓቱ ዜና እናልፋለን። አሽከርካሪዎች እገታና ግድያ እየደረሰበት በመሆኑ ሹፌሮች አድማ እንዲመቱ ተጠየቀ። አሁን ላይ በሀገሪቱ የተለያዩ አካባቢዎች አሽከርካሪው ላይ ያነጣጠረ ዝርፊያ፣ እገታና ግድያዎች ተበራክተዋል ሲል የሾፌሮች አንደበት የተባለ አሽከርካሪዎች መረጃ የሚያጋራ የማህበራዊ ትስስር ገጽ ገለጸ። ገጹ አሽከርካሪዎች ላይ ትኩረት አድርጎ የሚሰራ ሲሆን ሹፌሮች አድማ እንዲመቱም እየጠየቀ ነው። መንገዶች አስፈሪ ሆነው በመቶዎች የሚቆጠሩ ሹፌሮች ህይወታቸው አጥተዋል ያለው ገጹ ያፈሩት ጥሪ ዘይትም ተነጥቀው በሰቅቀን በፍርሃት ውስጥ ይገኛሉ፣ ሲልም አክሏል። አሽከርካሪው ራሱ ላይ የሚደርሰውን ጉዳት ጥቃት ለማስቀረት የሚያደርገውን ጥረት የለም። ይህ በሆነበት ሂደት ዝርፊያ፣ እገታ፣ ግድያ ይቆማል ብሎ ማሰብ ግመል በመርፌ ቀደዳ ቱሽለክ ብሎ መመኘት ነው ሲልም የሹፌሮች አንደበት የማህበራዊ ትስስር ገጽ ገልጿል። ሲመቱ ካልጮክ፣ ሲዘርፉ ለምን ካላልክ፣ ሲያግቱ ካልተቃወምክ፣ የሙያ አጋርህ በግፍ መገደል በዝምታ እየተመለከትክ እንዴት ግድያ ሊቀር ዝርፊያ ሊቆም እገታ ታሪክ ሊሆን ይችላል ሲልም ይጠይቃል። አሽከርካሪው እንደ አህያ እየተነረተ በየደረሰበት እየታገተ ዘርፈ ብዙ ግፍና በደል እያስተናገደ ነው፣ የስጋት ቀጠና በሆኑ መንገዶችም እየሄደ ነው ብሏል። የትራንስፖርት ዘርፉ ላይ የመሸገው አሽከርካሪው ብዙ ለሙያውና ለሙያ አጋሩ ፍቅር ክብር የሌለው ግለኝነት፣ የሚያጠቃው በሌላው ላይ የደረሰውን ችግር የማይሰማው በግፍ ተገድሎ ደሞ በአስፋልት ላይ የፈሰሰ የሙያ አጋሩ ደም ሳይደርቅ ፍትህ ሳይጠይቅ ቆሞ አስከሬን ሳያነ ሲነሳ ረቅጦ የሚያሽከረክር ነው ሲልም በሾፌሮች ላይ ወቀሳ ሰንዝሯል። ሰሞኑ አሽከርካሪዎች በየቦታው ቁመው በውስጥ የማሳወቂያ መልእክት ላይ እየገቡ፣ እጀባ ጠፍቶ ከቁምን ሳምንት አለፈን የሚል ቅሬታዎች እያሰሙ ነው ሲልም አክሏል። አሽከርካሪው ለመብት ሲባል አይሰማም። ይልቁንም እጀባ ጥበቃ ስርቀን ጭነት ፍለጋ ወር ሲቆም እያሽከረከረ እያኳካ የሚውለው ለመብቱ ሲሆን ግን አይጠይቅምም ብሏል። ሾፌር ሆይ ፍራትህን በከርስ አትሸፍን ሲልም የሚጠይቀው ገጹ ሰው ለመብቱ ለመቆም የሚያስብበት አእምሮ አርቆ የሚያስብበት ጭንቅላት ይጠይቃል። ችግሩ ያ ነው፣ ዘርፉም የተሞላበት ሪት ነው ብሏል። ሾፌሮች ለመብታቸውና ለነጻነታቸው አድማ እንዲመቱም ገጹ ጠይቋል። በሌላ ዜና በምዕራብ ወለጋ ዞን ቦጆ ጨርቆሳ ወረዳ በመንቀሳቀስ ሕዝብን ሲዘርፍና ሲያግት በነበረ ሸኔ ብሎ በጠራው ታጣቂ ኃይል ላይ እርምጃ መውሰዱን የሀገር መከላከያ ሰራዊት ገለጸ። የጉባ ክፍለ ጦር ምክትል አዛዥ ለውጊያት አገልግሎት ድጋፍ ሌተናል ኮሎኔል መሐመድ ኢብራሂም በሰውና በንብረት ላይ እርምጃዎች ወስደናል ሲሉም ገልጸዋል። ክፍለ ጦሩ ዘራፊ ብሎ በጠራው የሸኔ ቡድን ላይ በወሰደው እርምጃ ሰባት የሸኔ ታጣቂዎች ገድያለሁ፣ መሳሪያና ተተኳሽም በቁጥጥር ቁጥጥር ስር አውያለሁ ብሏል። በተመሳሳይ በሆሮ ጉድሩ ወለጋ ዞን በአቢ ደንገሮ ወረዳ በጉርበቴ ውባንቺ ቀበሌ ሲንቀሳቀስ በነበረ ታጣቂ ቡድን ተብሎ በተጠራ ኃይል ላይ እርምጃ መወሰዱን የአድዋ ክፍለ ጦር አስታውቋል። በምዕራብ እዝ የአድዋ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አሜሪካው መሰረት ይህ ታጣቂ ተብሎ የተጠራው ቡድን የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰ ጥቆማ መሰረት እርምጃ መወሰዱን ጠቅሰዋል። 17 የቡድን አባላት ላይ እርምጃ መወሰዱ መሆኑን የገለጹት ምክትል አዛዡ የቡድን መሳሪያ የተለያዩ ቁሳቁስና የወገብ ትጥቆች መማረካቸውንም ጠቅሰዋል። በሌላ ዜና የማዕድን ሚኒስቴር ህገወጥ የማዕድን ንግድና ኮንትሮባንድን ለመግታት በሚል በሀገሪቱ ውስጥ የማዕድን ምርቶች በአየር ትራንስፖርት ማጓጓዣ ላይ ገደብ መጣሉን አስታወቀ። ገደቡ የወጣው በሲቪል አቪዬሽን ዋና ደህንነት መምሪያ አማካኝነት ሲሆን ከክልሎች በአውሮፕላን ተጭኖ ወደ መሀል ሀገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑን ተገልጿል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር እዮብ በቀለ ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክ ሲንግል ዊንዶ ሲያመለክቱ ሚኒስቴሩ ለሲቪል አቪሽን ደብዳቤ በመጻፍ ማዕድኑ እንዲጓጓዝ እያደረግን እንገኛለን ብለዋል። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ምቹ ያልሆነ ሁኔታ ፈጥሯል ሲሉም አክለዋል። ባለፉት ሶስት ወራት ከወር ውጭ ውጪ ባሉ ማዕድናት የሚገኘው የውጭ ምንዛሪ መጠን ቅናሽ ማሳየቱን ሚኒስቴሩ ገልጿል። በሩብ ዓመቱ 9 ሚሊዮን ዶላር ለማግኘት ታቅዶ 84 ሚሊዮን ዶላር ብቻ ወይም የእቅዱ 93 በመቶ ከማዕድን ገቢ ተገኝቷልም ተብሏል። የገቢ መቀነሱ በዋነኛነት ከወርቅ ቀጥሎ ከፍተኛ የውጭ ምንዛሪ ያስገኝ የነበሩ ታንታለምና ሊቲየም በብዛት በአነስተኛ ማዕድን አውጭዎች ይመረት ስለነበር አብዛኞቹ አውጭዎች ከቅርብ ጊዜ ወዲህ በስራ ላይ ባለመሆናቸው የማዕድን አቅር የሚቀርቡት በመቋረጡ ነው ሲሉም ዶክተር ኢዮብ አስረድተዋል። ከዚህ በተጨማሪም በሰቆጣ የከርሰ ምድር ውሃ ፍለጋ ፕሮጀክት ላይም የአፈጻጸም መቀዛቀዝ መታየቱን ገልጸዋል። የኢትዮጵያ ጂኦሎጂክ ኢንስቲትዩት ዋና ዳይሬክተር ኢጃራ ተስፋይ እንዳሉት ከታቀደው አራት መቶ ሜትር ውስጥ ሀያ ሜትር ብቻ ለመቆፈር የታቀደው በተመረጡ ቦታዎች ላይ ሰብሉን ለመሰብሰብና ሰብሉን ማንሳት ከማህበረሰቡ ጋር ግጭት ሊፈጠር ይችላል በሚል ስጋት ነበር ብለዋል። በአሁኑ ጊዜ ቁፋሮች ወደ አንድ መቶ አርባ ሜትር ከፍ ያለ ሲሆን በቀጣይ ሩብ ዓመት ሙሉ በሙሉ የማካካሽ ስራ እንደሚሰራም ጠቅሰቧል። የማዕድን ዘርፉ በስትራቴጂክ ለማሻሻል የድንጋይ ከሰል ጥራት ለማረጋገጥ የማጠቢያ ፋብሪካ እየተገነባና ለጌጣጌጥ ማዕድናት የሀገር ውስጥ ቴክኖሎጂ አቅም በመገንባት ላይ ቢሆንም የሎጂስቲክስና የፋይናንስ ውስንነቶች የዘርፉ አጠቃላይ እድገት አጨናግፎት መቆየቱንም ተጠቁሟል። ወደ ሌላ ዜና ስናልፍ ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋንቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር የአካባቢ ነዋሪዎች ለቲካቫ ኢትዮጵያ ተናገሩም። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ በሞያሌ ኢትዮጵያና ጋንቦ መሸጋገሪያ በኦሮሚያ ክልል በሚተዳድረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ ነበር። ለቦታው በቅርብ ርቀት ላይ ስለነበርን በጣም ደንግጠን ነበር ያለ ሌላ የሞያሌ ነዋሪ ተኩሱ ምልልስ እንደነበረው ያስታውቅ ነበር ሲልም ገልጿል። ተኩሱ ጋብ ሲልም ከኢትዮጵያ በኩል አንድ ሰው መገደሉንና አንድ ሰው ግቶ መወሰዱን ሰምተናል ሲሉም ጨምረው ገልጸዋል። ቲካቫ ኢትዮጵያ ያነጋገራቸው በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሙያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራም በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን አረጋግጠዋል። የገዳዮቹን ማንነት በተመለከተ ከቲካቫ ኢትዮጵያ በኩል ለተነሳላቸው ጥያቄ ሲመልሱ ያልተጣራ ነው፣ ከኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል። የታጠቀ ይሁን የመንግስት አካል እናጣራ የምንለይ ይሆናል የሚል ምላሽ ሰጥተዋል። ከተገደለው ሚሊሻ አመራር በተጨማሪ አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሳው ሀሳብ ኮማንደር ትግሬ የሁለቱ አዋሳኝ አካባቢዎች የጸጥታ አካላት በጋራ ስለምንወያይ ያንንም ጉዳይ እናጣራለን ሲሉም አክለዋል። ከቅዳሜ ምሽት በኋላ የአካባቢው እንቅስቃሴ ወደ ቀድሞ መደበኛ እንቅስቃሴ ተመልሷል ያሉት የፖሊስ አዛዡ ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች ተደርገው መረጃዎች ለሕዝብ ይፋ እንደሚደረግ ገልጸዋል ሲል ቲካቫ ኢትዮጵያ ያዘግቧል። በመጨረሻም በመጨረሻ በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከአርባ በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ለቢቢሲ ተናገሩ። ታጣቂዎቹ ጥቃቱን በቤንሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የተፈጸመው ቅዳሜ ህዳር 13 ቀን 2018 ነው። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸውን መረጃ እንዳላቸው ለቢቢሲ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 ከተማ ላይ ነዋሪዎች እንቅልፍ ላይ እያሉ ታጣቂዎች ገብተው ተኩስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡ እና በተኙበት ያገኟቸው ላይ ደግሞ ግድያ ፈጽመዋልም ብለዋል። ቢቢሲ ያነጋገራቸውንና በጥቃቱ የቤተሰባቸው አባል የተገደለባቸው አንድ ግለሰብ ታጣቂዎች አርባ አንድ ሰው መግደላቸውን እንደሚያውቁ ተናግሯል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለህክምና ሄደው የሞቱ ጨምሮ ቁጥራቸው ወደ አርባ ሁለት የሚሆኑ ሰዎች በጥቃቱ መገደላቸውን ቢቢሲ ያነጋገራቸው የአካባቢ ነዋሪዎችና ባለ ስልጣናት ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሀል በመግባት በፈጸሙት ጥቃት ወደ አርባ ሰዎች መገደላቸውን፣ ቆስለው ሆስፒታል ከገቡት ውስጥ የሞቱ መኖራቸውን መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክለውም ሰላሳ አንድ ሰዎች አስከሬን ቆጥሬያለሁ ያለ ሰው አናግሬያለሁ በማለት ሟቾቹ የተገደሉት በየቤታቸው ደጃፍ ላይ፣ መንገድ ላይ በተገኙበት መሆኑን ገልጸዋል። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሚያ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከአንድ አመት ህጻን ጀምሮ እስከ ሰማኒያ አመት አዛውንትና ሴቶች፣ ነፍሰ ጡሮች እንደሚገኙበት የምክር ቤት አባሉ ተናግረዋል። ነገር ግን ከአርባ በላይ ሰዎች የተገደሉበት ይህንን ጥቃት በተመለከተ ከቤንሻንጉል ጉሙዝ ክልል ሆነ ከፌዴራል መንግስት እስካሁን የተሰጠ አስተያየት የለም። ቢቢሲ ያነጋገራቸው ነዋሪዎችና ባለስልጣናት ስትጥቃቱ የኦሮሞ ነጻነት ሰራዊት ሸኔ ታጣቂዎች መፈጸማቸውን ተናግረዋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው የታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያ ና ስላደረሰው ጥቃት ያለው ነገር የለም። የሰዓቱ ዜናዎች እነዚህ ነበሩ።